ይህ ግለሰብ ኢትዮጵያ ላይ ያሉ ሙስሊሞችን ጭራሽ ባልሰሩት ወንጀል አይደለም መስራት ሰርተው በማያውቁት አይተው በማያውቁት ወንጀል እየወነጀለ ነው ያለው ህዝበ ሙስሊሙን ምን በማለት አራጅ ገዳይ ውሃብያ በማለት ጭራሽ በማያውቁ አውቆ አውቆ እኮ ቢያወራ እኮ ጥሩ እኮ ነው ነው አውቆ ማስረጃ ኑሮት እኮ ቢያወራ ጥሩ ነው በማያውቀው ነገር ጭራሽ አይሳይስም እያለ ነው እኛን ምናችን የማይገናኝ ማለት ነው። አይስ አይስ የተባለው እንግዲህ እዛ ሰውን ስላረደ ንጹሐን ስላረደ እኛ እንደዛ እያለ ነው። ጭራሽ በማናውቀው ነገር ማለት ነው። ቢላ አሌይኩም ኢትዮጵያ ላይ እንዲ ዋሃብዬ የተባለ አንጃ ስብስብ ሰው ገደለ ፈለጠ ሲባል ሰምታችሁ ታውቃላችሁ? ብስሚላህ ረህማን ረሒም አልሐምዱሊላህ ረብልዓለሚን አሰላቱ ወሰላሙ ዓላ ረሱሊላህ ሰለላሁ ዓለይህ ወሰለም። እዚህ ያያችሁት ቪዲዮ ላይ ያው የተለያየ ወሃብያዎች አንድ ባህሪያቸው ልታውቁት የሚገባው ነገር ምንድነው? መዋሸት፣ ውሸትን በውሸት መጠገን ይሄ ባህሪያቸው ነው። በመጀመሪያ ጊዜ ለአንተ መመልስልህና ለአንተ መሰሎች የኢትዮጵያ ሙስሊሞች የውሃብያን እምነት አያውቁትም። ወሃብያ ሀገራችን ከገባ ኦር 31 32 ዓመት ነው የሚሆነው። ከዚህ በላይ የበለጠ እድሜ የላቸውም። ኢትዮጵያ ከገቡ ማለት ነው። ይህንን ውሃብያ ላይ የውሃብያ አንጃ የሚባለው ሰው ገሎ ያውቃል ወይ ብለህ ላወራኸው በተግባር የታየ የትና የት ሀገር ስንት ሀገር ነው በተግባር የታየው? በርካታ ሀገራቶች ውሃብያ የጨፈጨፉበት አለ። አይኤስ አይኤስ እያሉን ነው እኛን ውሃብያዎች የሚሉትን አይኤስ እያሏቸው ነው። አይኤስአይኤሶች የሚመሩት በማን ነው? መመሪያቸው እነ ፈትሑል መጅድ እንደዚህ ያሉ አይነቶች አይደሉም? ለምን ባለፈ ሰራሁት ቪዲዮ ላይ መግደልም ስለሚያዝ መመሪያችሁ ኪታባችሁ ላይ ያለው ግድያን ስለሚያዝ ያንን ተንፊዝ ለማድረግ ያለ መፈጸም የምትጠቀሙት ጉዳይ ነው። ስለዚህ በዚህ ቪዲዮ ሌላ ሰዎችን ማጭበርበር ልትጠቀማችሁ በመቀጠል አላህ ብለው የሚሰይሙት የሆነ አካል ያለው ቅንጭላት ላይ የሚሳል ፊት ያለው ሁለት ቀኝ እጅ ያለው እግር አንድ እግር ያለው ጀሃና የሚከተው ይሄን ነው። ጌታ ብለው የሚያምኑት ይሄን ነው። እምነት ብለው የሚያምኑት ከዛ ይሄን ምን ይላሉ? ይሄ ሰለፎቹ እምነት ነው ይላሉ። ሰለፎች ይሄን እምነት አያውቁትም። የዋሃብያዎች ጌታ ብለው የሚያምኑት አሁን የጠቀስኩት ነው። እንዴት ነው ይሄ ጌታ ሊባል የሚችለው? ኢትዮጵያ ላይ ያሉ ለምሳሌ የዋሃብያዎች በአጠቃላይ ትላልቅ የዋሃብያ መሪ ተብላችሁ የተቀመጣችሁ እስኪ ታሪካችሁ፣ እስኪ የት ነው አሁን ስለ ታሪክ ሲነሳ እንኳ የሚያነሷቸው የኛ መሻየሆች ነው። የእኛ መሻይኮች ሲጠቀሱ እኮ እናንተ የምታምኑትን እምነት የሚቀበሉ አይደለም፣ ክትቦቻቸው ማየት ስለምንችል ማለት ነው። ከዚ አንጻር አጭበርባሪነታችሁን ብታቆሙት። ከዛ በመቀጠል ደግሞ ዒልማዊ ወሬ፣ አሁን ዑለማዎቻችን በዚህ መልኩ አለ የሚል ሰው ይምጣና እንድንነጋገር። ለምታወሯቸው ወሮች የሐቅ መረጃ ያላችሁ በመረጃ የምታወሩ ከሆነ ቀረባችሁ መወያየት ትችላላችሁ። ከማንኛውም ጋር እኛ እኛም ብንሆን እናንተን ለማስተናገድ ሃያ አራት ሰዓት ዝግጁ ነን። የውሃብያን አንጃ በአጠቃላይ ስለዚህ በውሃብያዎች ጥመት ልትርቁ ይገባል። እንዴት ነው መራቅ ያለብን? የግዴታ ዕልምን በመማር ብቻ ነው ማለት ነው። ባረከላሁ ፊኩም ውሃብያና ሰይጣን ልዩነታቸው ምንድን ነው? አረ ልዩነት የላቸውም። አንድነታቸው ልንገርሽ፣ አንደኛ ሁለቱም ተናዳጅ ናቸው። በጣም ነው የሚናደዱት? ሀገር ቤት ዋህቢያዎች አቃለሁ የሆነ ሼህ ሲያልፍ ካዩ ይህን ሼህ መግደል ነበር፣ ሆዱም በጩቤ መዘንጠል ነበር የማይልልም ሴቶች ሳይቀሩ ይሸት። ሁለተኛ ሁለቱም ለጥላቶቻቸው ሰከንድ እንኳን እረፍት የላቸው። ጥላት ብለው ለፈረጁት ሰው ማለት ነው ሩቃትሉ ጥላት ሲባል እኛ ነው። ይሄው ሞተው እንኳን የማይተዉ ናቸው። ሶስተኛው ደግሞ ማስመሰል ይችላሉ። ሰይጣን እኮ አንዳንዴ በአሊም ያስመስላል። እሱም እንትን ባለ አሊም፣ በጣም ተቅዋ ባለው አሊም ያስመስላል። እነሱም ያስመስላሉ፣ በአፋቸው በምላሳቸው ያስመስላሉ። ኧረ አንድ ናቸው። በየፌስቡኩ በየዩቱቡ የቲክቶኩ ጧትና ማታ ግድያን እየቀሰቀሰ የሚውል ሰው ምን ሊሆን ነው?

ነፍስ ነው ያለው እንጂ ነፍስ ሙስሊም አላለም። ነፍስ ካፍር፣ ነፍስ ብቻ ነው ያለው አላህ ስብሓነሁ ወተዓላ ነፍስ። እንዴት ነው ዝም የምትለው? እንዴት ነው የማታወግዘው? እንዴት ነው የማታስቆመው? እንዴት ነው የማንቃወመው? የሆነ ቦታ ላይ ሙስሊም ሲገደል ሌላው ክርስቲያን የማይመለከተው አድርጎ የሚያስብ ከሆነ እንዴት ነው የሚሆነው? ይህ በጣም ጠባብ እይታ። እየጠበብን እየጠበብን ሂድም ያጎቴ ልጅ ካልሆነ ወንድሜ ካልሆነ ልጄ ካልሆነ አባቴ ካልሆነ ወደ ማለት የምንመጣው ማለት ነው። ነፍስ ግን ነፍስ በሚል ብቻ ከቻል ዓለም ዙሪያ ያለውን ለማስቆም ነው መጣሪያ ያለበት እዚያ ፍንጫችን ስር ያለውን እንዴት ነው ኦርቶዶክሳውያን እንግዲህ ተዘጋጅተር መጠበቅ ትገለው ግን ካፊር ቢሆንም አገላልን አሳምር ተምሲል ማድረግ ፍንጫ መቆረጥ ዓይን መጎልጎል፣ የሆነ ሰውነቱ መቀዳደድ ተከልክሏል። ነቢ ሰለላሁ ዐለይሂ ወሰለም ከልክሏል። ይብሐስ ተጣጡ አስተራረዳችሁን አሳመሩ። እንዴት ነው አስተራረድን ማሳመር ሲባል፣ ወል ይሁድ አሐደኩም ሸፍረተው ወል አንድ ሰው ቢላው በደንብ አድርጎ ይሳላል አሰላሙ አሌይኩም ወረህመቱላሂ ወበረካቱ። የኢትዮጵያ ቄርሎስ ተብሎ በመንበሮች ላይ ሲዘመርለት የነበረው ይሄ ልጅ የጦርነት ጉሰማውን ከጉሰማ በኋላ ቪዲዮን አጥፍቶታል። እንግዲህ ቪዲዮ አሁን ስህተት መሆኑ ገብቶት ነው ብዬ አላስብም። ምክንያቱም በጣም ብዙ እይታ ካገኘ በኋላ ነው ቪዲዮን ያጠፋው። አስቀድመውም ይህን ቪዲዮ እንደተቆራረጠ ይገባል ብዬ አስባለሁ። ምክንያቱም የቱጋ እንደተቆረጠ የቱጋራ እንደተቆራረጠ በረንባ አድርጎ ያስታው ነገር ግን አሁን ገብቶ ከሆነ ያጠፋኸው ይቅርታ ልጠይቅ ይገባል። ምክንያቱም ትልቅ ማህበረሰብን ነው ልታጋጭ የሞከርከው። በሁለተኛ ደረጃ ኢትዮጵያ በዚህ ሰዓት ላይ የተለያየ አይነት ችግሮች ውስጥ ባለችበት ሰዓት ላይ የተለያየ አይነት ጦርነቶች ውስጥ ባለችበት ሰዓት ላይ የሃይማኖት ተከታዮች ጸሎት ሲያ ሊያደርጉ ሲገባ ዱዓላ ሊያደርጉ ሲገባ ይህ ሰው በጦርነት ውስጥ አስገብቶ ቢዚ ሊያደርግ ያሰበበት ምክንያት ከኋላ ተልእኮ ያለው ወይስ የለውም የሚለው መንግስት ሊያጣራው ይገባል። ይቅርታውም ለሙስሊሞች አይደለም። ሙስሊሙን ናቀው፣ ሙስሊሙን የፈለገ ነገር በለው። ምክንያቱም ምን አይነት አመለካከት እንዳላችሁ ለሙስሊሙ በጣም ግልጽ ነው። እኛ ጋር ምንም ነገር አይገደንም። ነገር ግን ለጦርነት ደግሰህለት ለነበረው ማህበረሰብ ምስኪኑ ማህበረሰብ ክርስቲያኑ ማህበረሰብን ይቅርታ ልጠይቅ ይገባል። ሕሊና ካለህ ማለት ነው። ቪዲዮ እንዴት እንደተቆራረጠ ላሳይ ነበረ ቪዲዮ ሰርቼ ነገር ግን ቪዲዮንም አጥፍቶታል። አብዛኞቹ ሰዎች አሁን የገባቸው ይመስለኛል። ያ ሁሉ ሲሳደቡ የነበሩ ሰዎች ያ ሁሉ ነገር ሲናገር የነበሩ የቤተ ክርስቲያን መምህራኖች፣ ዲያቆናቶች የመሳሰሉት ነገር ግን ሙስሊሞች ጋር ስትመጡ ይህን ያህል ተስፋ ቆርጣችሁ ማህበረሰቡን ከምታጋጩ ግድ የላችሁም። ይዛችሁት ቁርአኑን ይዛችሁትና እስልምና ግደል ይላል በሉ። የዛኔ እኛ ምን ይዘን እንደምንመጣ እናሳያችኋለን። መጽሐፋችሁን እየከፈትን በእርግጥ የትኛው ግደል እንደሚል እያነጻጸርን እናሳያችኋለን። ግን ተስፋ መቅረቱ ስትወርቁ የምስኪን ማህበረሰብ ለማጋጨት ባትጥሩ በጣም አሪፍ ነው። ጃሃድ የሚለውን ቃል ስንሰማ እኛ ምንፈራ ምንሸበር ምንደናገጥ ነው እንደሚመስለች። ይህ ቪዲዮ እንዲደርስልኝ የምፈልገው ለየዋሃ ለሆኑ ክርስቲያኖች ናቸው። እኛ ጅሃድ በጣም የሚያኮራ ማንነታችን ነው። የሸሪያ ፍርድ ደግሞ በጣም የምንኮራበት የአላህ ሕግ ነው። ከአላህ በላይ ማንም ስለ ምድራዊ ሕይወት ስለፈጠረው ነገር የሚያውቅ የለም። አላህ የሚያውቀውን ነገር ሲወስን፣ ጅሃድን ሲወስንልን እኛ ሙስሊሞች በኩራት የምንቀበለው ነገር ነው። በደስታ የምንቀበለው ነው። ሰሞኑን አንድ ቪዲዮ የተላለፈ እያየሁ ነበርና እዛ ቪዲዮ ላይ አንድ ሸኽ ምን ይላሉ ያው ስለ እህሳን እያስተማሩ ወይም ደግሞ ጽድት አድርጎ ነገሮችን ስለመጨረስ እየተናገሩ ምንም አይነት ነገር ላይ ኢቨን ግድያ ላይ እንኳን ቢሆን ነፍስህን ሊያጠፋ የመጣ ሰው ልትገለው ስትል እንኳን አይኑን መጎልጎል የለብህም፣ አካሉን ማጉድል የለብህም፣ አንገቱም ቶሎ ቀንጠስ ማድረግ ነው፣ ማሰቃየት የለብህም ሲሉ እኔ በምን አይነት ማለት ጭንቅላታቸው ቂጦ ሆኖ መሰለ እየሰሙ ያሉት እኚህ ሰዎች ወይስ መስሚያቸው ተደፍኖ ይሁን ምኑ እንደደበራቸው ራሱ ሊገባኝ አልቻለም። ወይስ ጅሃድ የሚለው ቃል ነው የደበራችሁ? እንዴኔ እኮ ይገርመኛል። እኮ ይኸውላችሁ ስለ ጀሃድ አንሳላችሁ ኢማሙ አህመድ ኢትዮጵያን ለ15 ዓመታት በሚያስተዳድሩበት ጊዜ የኢትዮጵያን ሙሉ ግዛቷን ማለት ነው ጅቡቲን ሳይቀር አንድ አድርገው ሲገዙ ነው የነበረው። ለ15 ዓመታት ሙስሊሞች ይቺ ነገር በተቆጣጠሩበት ሰዓት ሁሌም ሰላም ነበር። ጀሃድ ማለት ሄዶ የሌላ እምነትን መግደል ማረድ አይደለም። አንተ የሌላ እምነት ሆነ መስጊዴን አቃጥላለሁ እኔ ነገርላለሁ ስትል መከላከል ነው ጃሃድ። ለምሳሌ ዝሙት ከሚሰራበት ቦታ ሸሽቶ አላህን ፈርቶ ዞር ማለት ራሱ ጃሃድ ይባላል። ከነፍስ ጋር የሚደረግ ጃሃድ ነው። አንገትን መስጠትም ለዲን የሚደረግ ጃሃድ ነው። ስለዚህ እኛ ጃሃድ በጣም እንኮራበት ተግባር ነው። እጅግ በጣም ደስ የሚላል። ካሸማቀቃችሁ እድሜ ልክ ትሸማቀቃላችሁ። ምንም አይመለከተንም። እኛ አላማችን ሌላ፣ ሀሳባችሁ ሌላ። ስም ጠርቼ እናገራለሁ። ያያ ምትባለሽ አንተ ነህ። ይህን ድራማ ያጫወትካቸው ማጣቆና አርፈ ተቀመጥ። ጽፌ ላይ አስቀድሜ ቪዲዮ ስታጠፋ ማን ስራ አለ ማጣቆና ውሸት እንዲመስል አደረገ ማለት ነው። ሰራና ተዛመተ። ልክ ሲንጫጩበት ለምን አጠፋው ስለው አስፈራሩኝ አለኝ። ቴክስት አርጌለታለሁ ትናንትና። አይ አስፈራሩኝ አደጋ ላይ ያመጡብኝ ነው አለ። አደጋም ፈርተህ ሃይማኖት አይሰራ ቪዲዮ የምታምኑበትን ብቻ ስሩ። አጀንዳ አትስጡ፣ አጀንዳ አትቀበሉ። ማይሆን ነገር ማለት ነው። ምፈሩ ከሆነ እስልምና ላይ አትንኩ፣ በቃ አትስሩ። በቃ እስልምና ላይ የእኛ ልጅ የሚሰሩ ላይ ጣልቃ ገብታችሁ በማጣቁ ፈትፍታችሁ አጀንዳ ወደኛ አታምጡ። የእናቴ ቀሚስ ውስጥ አስጥሉኝ ለማለት ቪዲዮ አትስሩ። አለም፣ አዳምጡ እኛ ጋር ነውና ተማሩ። ከስር ቁጭ ብላችሁ ስለ ማርያም ስለ ገብርኤል ብሎ ገንዘብ እንደመሰብሰብ አይደለም ቪዲዮ መስራት። እስልምና ጋር ስትሰራ ሰዎቹ እንደሚያስፈራሩ አውቀ ነው መስራት ያለብህ። እያንዳንድ ምትሰራ ለወደፊትም አለ ነው። ሌሎቻችሁም እንደዚህ ያደረጋችሁ ስላላችሁ እሱን ስም የጠቀስኩት ስለ ጻፍኩለት ነው አስቀድሜ። ሱሪያችሁን እንደ ፖፖ የምትጠቀሙት ከሆነ ሲጮፉባችሁና በዚህ መጠን የምትፈሩና የምትቀዝኑ ከሆነ ቪዲዮ አትስራ። ሊገሉኝ ነው እንደዚህ እንደዚህ አሉኝ ብለህ ምቀዝን ከሆነ ቪዲዮ አትስራ፣ አርፈህ ተቀመጥ። እኛ እንሰራለን። አንዴ ላወራ ቀላራጋገ እንጂ። ስለዚህ ቪዲዮ ምንድን ነው የሚያወራው? ውስጣቱ ምንድን ነው ያወራው? ስለ እንስሳትም ስለ ሰውም ነው ያወራው። ቪዲዮ እኛ አልሰራንበትም። አክል ስለ ሁለቱም ነው ያወራው ከዛስ ፍትሐዊ ሆኖ አገዳደልን ነው የሚያወራው። ከዛ በኋላ ቪዲዮን አዘጋጅልኝ ክርስቲያን። ስለ እንትሮ ፓርቲ ያለችሁም ማለት ነው ስለ ሰው ፓርቲ ያወራው። ከዛ ምን አለ፣ ሰውነቱን አታትትሉ አለ፣ አትቀዳዱ፣ አይኑን አታውጡ አለ፣ አፍንጫውን አትቁረጡ አለ፣ ጤናማ በሁኔታ ግደሉ ነው የሚገደሉት። ማማን ናቸው አለ፣ ሙርተድ አለ፣ ካፊር አለ ሶሪ ሙርተድ አለ፣ ወንጀል የሰራ አለ እና ጂሃድ ላይ አለ። ሙርተድ የሚባለው ለማን ነው? ሙርተድ ማለት ከሃይማኖት ለቀ ወጣ ማለት ነው። ከእስልምና የወጣ ሙርተድ ተብሎ ይጠራል። አፖስቴት ማለት ነው። ሙርተዶችን አለ፣ አንድ እንደገና ደግሞ ወንጀል የሰራ አለ። እንስሳ ነው ወንጀል የሚሰራው። ኢዴቶች እነሱ ስለጮሩባችሁ አብረህ ወዲያውኑ ሱሬ ላይ እንደ ፖፖ ተጠቅመ ቪዲዮ አጥፍተ ከዛ በኋላ ምታለቃቅሱ ማለት ነው። የእንስሳ ወንጀል የሚሰራ እንስሳ ፕሪ ኢስላሚክ ላይ ጦጣ ወንጀል ሰራች ብለው በድንጋይ ይወግሩ ነበረ። የሙሐመድ ተከታዮች ጦጣ ወንጀል ሰራይ፣ ህገ ወጥ ወንጀል ሰራይ ብለው ኦኬ። አሁን በዚህ ዘመን ያላችሁ ሙስሊሞች ጦጣና ዝንጀሮ ህገ ወጦ ሲብ ሰራች ብላችሁ ታርዳላችሁ፣ ትገላላችሁ ማለት ነው። ስለ እንስሳ ስለ በግ የሚያወራ ከሆነ በግ ወንጀል ሰራች ብላችሁ ትገላላችሁ ማለት ነው። አዘጋጅልኝ ክርስቲያን ፕሪስላሚክ ላይ እስቶኒያ የወገሯትን ማለት ነው። ስለ ሰው ነው የሚያወራው ወይንስ ስለ እንስሳ ነው? ወንጀል የሰራ እሱን ስለ መግደል የሚያወራው ግደሉት ይላል። እሺ ማረድ አይደለም። በብራ ወገን ነው በስለታም ቢላ አይደለም። እንስማማ፣ ፎር ሴክ ኦፍ አርጉመንት ቴንክ ዩ፣ እቀበላችኋለሁ። እኔ ታርዶ እንደሚገደል ግን አምናለሁኝ። በሀዲሳችሁ መሰረት በስለታንቢላ ካልሆነ በደነዝ ቢላ ነው ገዝግዛ ገዝግዛ የምታርደው። ሁለቱም ነፍሰ ገዳ አይደለም። ሰውንም ግደል የሚል ሃይማኖት አይደለም እስልምና። አንድ ትነፍስ ህያው ያደረገ ሰው እሱ የዓለምን ህዝብ ሁሉ ህያው እንዳደረገ ይቆጠራል። አንድ ትነፍስ፣ ንጹህ የሆነች ነፍስ ደግሞ የገደለ ሰው አጠቃላይ የዓለምን ህዝብ እንደገደለ ይቆጠርላታል። ስለዚህ በእስልምና እስልምና ለሰዎች ሰላምን የሚመኝ ሃይማኖት እንጂ ሽብርተኝነትን አይደለም። ሽብርተኛ እስልምናን አይወክልም። ሽብርተኛ በፍጹም የኢስላምን ታርጋ የለበሱ እንጂ በፍጹም የእስላም አካል አይደሉምና፣ ሰዎች እስልምናን እንዳታውቁና እስልምናን እንዳትከተሉ ቀርባ የተነገረ የጥላቻ መንሳያ እንጂ በፍጹም እስልምና ከሽብርተኛ ጋርም ሆነ ከሽብር ጋር ምንም አይነት ግንኙነት የለውም። እስልምና ለአጠቃላይ ህዝብ ሁሉ ሰላምን ይመኛል። እስልምና በአጠቃላይ ለዓለም ህዝብ ሁሉ መዳንን ይመኛል እንጂ የሽብር ወይም ደግሞ ሰዎች በመጥፎ ፖለቲካ እንደሚሰሩት አይደለምና፣ ይሄንን እንድታውቁ እስልምናን እንድትመረምሩ እኔ አሳስባችኋለሁ ማለት ነው። ታንኩ አስተራረዳችሁን አሳምሩ። እንዴት ነው አስተራረድን ማሳመር ሲባል? አንድ ሰው ቢላው በደብ አድርጎ ይሳል። ቢገደል እንኳን አገዳደሉን አሳምሩ። ጂሃድ ላይ አገኘው አንድ ካፌር